እርግጠኛ የምትሆነው በሰማይ ሆነ ያኔ ሞት በደንብ ይታወቃል። ለውጡ በነፍስ አንተ ልጅ፣ እኔ ደግሞ የቀረውን ነገር ሌላ ጨርሷል። እንግዲህ ብሩክ ዛሬ በጣም ተፈትኖ ነገሮችን ልወስን አልወስን የሚል ሁለት መንታ መንገድ ላይ ነው ያለው። እንግዲህ ወዶ ሳይሆን ተገዶ አንዱን ውሳኔ መምራት ግዴታ ሆኖ ጓደኛውን ወይም ልጁን፣ ወይ ጓደኛው ሞገስን አሳልፎ ሰጥቶ ሉላንና ሞገስን አሳልፎ ይሰጣል ወይ ደግሞ ልጁን ለማዳን ግዴታ የሆነ አማራጭ መውሰድ አለበት። ለዚያም እንግዲህ አማራጭ ማለት መጀመሪያ ወስኖበት የገቡት ነገር ስለሆነ እንግዲህ ሞገስን አሳልፎ ሊሰጥ ዝናን ይዞ ወደ ሞገስ ቤት ሄዷል ማለት ነው። ብሩክ አማራጭ ያለው አንድና አንድ ያለው አማራጭ አሁን ሞገስን ሰጥቶ ምናልባት በኋላ ሞገስን ግባ ገብቶ ሉላን ከዝና እጅ አውጥቶ ለሞገስ በማስረከብ ነው ነገርዮሽን ማስተካከል የሚችለው። አለበለዚያ ግን ይሄ ቻንስ ካመለጠው አመለጠው። ዝና ደግሞ በጣም ከባድና ክፉ ሰው ነው። ስለዚህ ይገለዋል በእርግጠኝነት ሞገስ ደግሞ ማነው ብሮክ ደግሞ ልጁን ሳያሳክም ምንም አይነት ነገር ማድረግ አይፈልግም ሰላም ውድና ተከበራችሁ የምሳሌ ድራማ ተከታታዮቻችን እንዴት አላችሁ እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ነው ሰብስክራይብ ላይክ በማድረግ ቤተሰብ ላይክ ሳታደርጉ እስካሁን ተከታተላላችሁ አይደለ ላይክ አድርጉት እንጂ ሰብስክራይብ ማ አታደርጉ አረ ሰብስክራይብ አድርጉ ለምን ቤተሰብ ሆን እንጂ ቤተሰብ፣ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ላይክ ማድረጋችሁን ግን አትርሱ። ማለት ነው እንግዲህ ያው ሞገስ ዝና፣ እንግዲህ ያው ጃህድ ብሎ መጥቶባቸዋል። ያው መጀመሪያ በእርግጥ ያዟት ሉላን የያዟት ተመካክረው፣ የያዟት አማራጭ ሀሳቡን የሚያመጣው ሞገስ ስለነበረ እንግዲህ ግዱ ሲነሳለት ቅድስት ስትፈታ። ሉላን ወደ እሱ ሊሰጡት ነበረ ለዝና ማለት ነው። እሺ ብለው ከንትን ብለው ከመጡ በኋላ ያው በሞገስም አይፈረድም። ሞገስም ደግሞ ቢያንስ ውሎ ሲያድር ከሉላ ጋር አውራት ውሎ ሲያድር ወደ ኋላ ትዝታዎችን አንዳንድ ነገሮችን ሲያይ፣ በዛ ላይ ደግሞ እሷ አሁን ላይ አሳልፈ ከሰጠኸኝ መቼም አታገኘኝም ብላ ደጋግማ እየነገረችው ስለሆነ ዝና ሲጀመር ይገለኛል፣ ባይገለኝ እንኳን እንደራሱ እኔ ራሴን አጠፋለሁ ብለዋለች። እና እሱ ነገር ስላለ በጣም ከባድ ውሳኔ ውስጥ ነው ያለው ማለት ነው ሞገስ። ለዛም ነው እንግዲህ አንተም ልጅ ለማዲያን ነው እኔም ደግሞ መወዳት ልጅ ለማዲያን ነው ብሎታል ለብሩክም። ብሩክ ደግሞ አሁን ላይ እንመልሳትና ምሳሌ የላሳክምና ነገሮችን አመቻችተን እኛው ሂደን እናመጣታለን በቃ ማለት በምንችለው ነገር እናደርጋለን ብሎት ነበረ። ግን ሞገስ አልቻለም። በባለፈው እንደውም በቃ እኔ አልቻልኩም እንትን ካልክ ደግሞ አንተ ስጣት ብሎት ነበር። እንግዲህ ብሩክ ያው ዝና ደውሎለት ና ፍርድ ቤት እንትኑን ልናነሳ ነው ሲለው እሽ ብሎ ሄዶ፣ እዛ ሲሄድም ያው ለሞገስ አልደወለለትም ሄዷል። እንግዲህ የእግዱን ወረቀት ተቀብሏል። ማሌት ከሰጠችው በኋላ በቃ ካሁን በኋላ አንቺ አታስፈልጊንም ብለው እንግዲህ ሞገስም ዝናም ማኖ ብሩክም ዝናም እንግዲህ ወዱ ሳይሆን በግዴታው ይዞት እንዲሄድ ዝናም አስገዶታል። ይዤ ባልሄድ ምን ታደርግኛል ሲለው፣ ቃሉን የበላ ሞት ይገባዋል፣ ስለዚህ እገልሃለሁ አለው ማለት ነው። እንግዲህ ይቅርታ አድርግልኝ ሞገስ እያለ እንግዲህ ይዞት ሂደዋል ማለት ነው። ወዶ ሳይሆን ግዴታው ነው። ምክንያቱም አማራጭ የለውም። አልወስድህም ቢለው እዛው ይመታዋል፣ ይገለዋል። እሱም ቢመታው ደግሞ ዝናን ቢመታ ይታሰራል። ብሩክ ብሩክ ከታሰረ ደግሞ አሁንም ነገሮቹ ሌላ መስመር ያዙ ማለት ነው። ስለዚህ ሳይወድ በግድ አሳልፎ መስጠት አለበት። ለዛም እንግዲህ እነ ሞገስ አሉበት። አንድ ላይ ሆነው ወገስና ሉላ ፍቅራቸውን እየቀጩ እየተጫወቱ ወደ ያሉበት ይዞ ሂዶ ሰጥ አሳልፎ ሰጥቷቸዋል ማለት ነው። አማራጭ የለም። ያለው አማራጭ ሉላን አሁን ይመልሳሉ። ከዛ በኋላ እነሱ ተመካክረው ምሳሌ ከታከመች በኋላ መልሰው ሉላን ወደ እነሱ የምትመጣበትን መንገድ አመቻቸት ነው ማለት ነው። እንግዲህ ወደ ቤተሰቦቻችን ወዳች ፈቅዳች ለምትከታተሉ እናመሰግናለን። ላይክ በማድረግ አበረታቱ። ፕሊስ ላይክ ሳታደርጉ ቪዲዮን አትወጡ። ኮሜንት፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እናንተስ ምን ትላላችሁ? እስከመጨረሻው